በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደድንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችው? እንደምን አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሓን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 21 ቀን የእናታችን የመቤታችን የቅድስት ድንግል ማርያምን አመታዊ ክብረዋል ደብረ ምጥማቅ እያለን እናከብራለንና ይህንን ክብረዋል ስለ ምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጠን እግዚአብሔር ነው።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 ደብረ ምጥማቅ እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለ ምንድን ነው የምናከብረው ስንል ይህንን ክብረ በዓል የምናከብረው የአርያም ንግሥት የሰማይና የምድር እመቤት የሆነች የሰውነታችንን መመኪያ ንጽተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዚች በዛሬዋ ዕለት አዎ፣ ግብፅ በምትገኘው በመቤታችን በቅድስት ድንግል ማርያም ስም በተሠራችው ደብረ ምጥማቅ በተባለች ቤተ ክርስቲያን ላይ ጉልላቷ ላይ በብርሃን መርከብ ተቀምጣ ለተከታታይ አምስት ቀናት የተገለጠችበት ዕለት ስለሆነ ነው። ይህንን ምክንያት አድርገን ይህንን ታላቅ ክብረ በዓል ደብረ ምጥማቅ እያለን እናከብራለን ማለት ነው። ታዲያ ይህንን ክብረ በዓል ለዚህ ነው የምናከብረው ብለን ብቻ ማለፍ ሳይሆን ጥንተ ነገሩን ማወቅ ያስፈልጋል፣ እና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ጥንተ ነገሩስ እንደምንድን ነው ቢሉ ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብፅና ወደ ኢትዮጵያ በተሰደደ ጊዜ፣ በዚያ በስደታቸው ወቅት፣ በዚያ በመከራቸው ወቅት አዎ ሰሎሜ ስንቅ ተሸክማ ከኋላ እየተከተለች መቤታችን ቅድስት ድንግል ማርያም ደግሞ ሕፃኑን ጌታችን መድኃኒታችን ኢየሱስ ክርስቶስን በጀርባ አዝላ በአህያ ላይ ተቀምጣ፣ ቅዱስ ዮሴፍ አህያውን እየጎተተ በዚያ በበረሃ ላይ በሚጓዝበት ወቅት ላይ በዚያ በስደታቸው ወራት፣ አዎ ደብረ ምጥማቅ በሚባል ቦታ ላይ አርፈው ነበረ። በዚያ ደብረ ምጥማቅ በተባለ ቦታ ላይ ሲያርፉ እመቤታችን ቅድስት ድንግል ማርያም ያንን ቦታ ተመልክታ መልካ ምድሩ ሰለሳባት፣ ያንን ቦታ እጅጉን ወዳው ነበርና፣ ይህ ቦታ እንዴት ደስ የሚል ቦታ ነው እያለች እመቤታችን ቅድስት ድንግል ማርያም ስታደንቅ ተመልክቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃለ ኪዳን እንገባላት። ምን አይነት ቃለ ኪዳን እንገባላት ስንል፣ ቦታውን ባርኮ ለዘላለም የአንቺ መገለጫ ይሁን ብሎ ቃለ ኪዳን ገብቶላት ነበር። በስሟም ደግሞ ቤተ ክርስቲያን እንደሚታነጽ አስቀድሞ ትንቢት ነግሯት ነበረ። በዚያ በስደታቸው ወራት ላይ ማለት ነው። ታዲያ ጊዜው በደረሰ ሰዓት ላይ በዚያ ቦታ ላይ ደብረ ምጥማቅ በተባለ ቦታ ላይ በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ታነጸ። ቤተ ክርስቲያን ታንጾም ደግሞ ያ ቤተ ክርስቲያን የብዙ መነኮሳት ቤት ሆነ። መቤታችን ቅድስት ድንግል ማርያምም ታዲያ በልጇ ፍቃድ ግንቦት 21 ቀን እልፍ አላፍ መላእክትን ጻድቃን ሰማዕታትን አስከትላ ወደዚህ ቦታ መጣች። በዚያም ታዲያ ህዝበ ክርስቲያንም አሕዛብም ተሰብስበው ለአምስት ቀናት ከመብርሃን ጋር ሰንብተዋል። በእውነት ክብር ለአምላካችን ይሆን። በዚያ ዘመን የነበሩ ሰዎችም ታዲያ የአርያም ንግሥት የሆነች የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት የሆነች መብርሃን ድንግል ማርያምን ለማየት ብዙዎች እየተጠራሩ ወደዚያ ቦታ ይመጡ ነበረ። እመቤታችንን በአካል መመልከት አይደለም ስሟን መጥራት እንኳን ነፍስን ከሥጋ የመለየት አቅም አለው፣ ጣዕም አለው፣ ደስታ አለው ወገኖቼ በቤታችን ቅድስት ድንግል ማርያምን እንኳን በአካል መመልከት ቀርቶ ስሟን መጥራት ነፍስን ከሥጋ መለየት የሚችል ጣዕምና ደስ አለው። ይህ ታዲያ ለሚገባውና ላደለው ብቻ ነው። በዚያ ወቅት ላይ ፈልገው የሚያጡት፣ ጠይቀው የማይፈጽምላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ይታዩ ነበረ። ልብ በሉ። መብርሃን ድንግል ማርያምም ታዲያ በዚያ በአምስት ተከታታይ ቀናት ቆይታዋ እየመላለሰ የተባርካቸው ነበረ። እነዚያ እርሷን ያዩ አይኖች፣ በፊቷ የቆሙ እግሮች፣ በእውነት የክብር ክብር ይገባቸዋል። አምስት ዕለታት ሙሉ መቤታችን ቅድስት ድንግል ማርያም በስሟ በታነጸች ቤተ ክርስቲያን ጉላት ላይ ተገልጣ አዎ፣ ደብረ ምጥማቅ በተባለ ቦታ ላይ ደግማ ደጋግማ ስትባረካቸው ነበረ፣ ምዕመኑን ማለት ነው። ለእርሷም ደግሞ ጻድቃን ሰማዕታት ደናግላን መለኮሳት ሁሉ ተራ በተራ የቀረቡ ይሰግዱላት ነበረ። ያንንም ጭምር ህዝቡ ይመለከት ነበረ። ለአምስት ተከታታይ ቀናት እመቤታችን በእንዲህ ያለ መልኩ ከቆየች በኋላ በአምስተኛው ቀን አዎ ተመልሳ ወደ ሰማይ አድርጋለች። መብርሃን በብርሃን መስቀል ባርካቸው ከቅዱሳኑ ጋር አድርጋለች። ይህንንም ደግሞ የት ነው የምናገኘው ብለው የሚጠይቁ ሰዎች አሉ። ይህንን የምናገኘው መጽሐፈ ስንክሳር የግንቦት 21ን ስትመለከቱ በዚህ ዕለት የተከናወነውን ያስቀምጠልናል ማለት ነው። ስለዚህ ዛሬ ስለምንድነው ደብረ ምጥማቅ ብለን የምናከብረው ለሚለው አጠር አድርገን